እግዚአብሔር አለ ይላል ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ከማጋ ነው፣ ከማጋ እያወራ ያለ ይመስል። ከፕሮቴስታንት ነሽ ምንድን ነሽ? እኔ ፕሮቴስታንት ነኝ። ጥሩ። ዘፍጥረት አንድ ሃያ ስድስት ላይ ቫዮሜር ኤሎሂም ናዓሴ አዳም ይላል፣ ሰው እንፍጠር ይላል። ዊ ዊል ሜክ ይላል፣ እንፍጠር ይላል። አሁን እዚህ ጋ ኤሎሂምም አለ ነው የሚለው። ኤሎሂም የኤሎሃ ብዙ ቁጥር ነው፣ አደለ እኒል ግን ኤሎሂም ለምን ተባለ? እሱ ብዙ ሆኖ ነው። አንድ አምላክ ለምን ታዲያ ልፍጠር በማለት ፋንታ እንፍጠር ለምን አለ? እኮ እሱን እኮ ሆኖ ነው ማወቅ የፈለጉት። ለምሳሌ የሥላሴ አስተምህሮት ላይ በባይብል ላይ እንደዚህ አይነት ልምዶች አሉ። ዳንኤል ሁለት ስድስት ላይ ያወጣላት ይሳቅ? ግነትን ለማመልከት ይመጣል። አንዳንዴ ዳንኤል ይሳቅ አዋውጣላት፣ ዳንኤል 236 ላይ ዳንኤል 236 አዎ፣ ባይብል አጠገብሽ ካለ አንብብዩ፣ እሺ፣ ከኔ ላምብ ደስ ይለናል። ህልሙ ይህ ነው፣ አሁኑ ፍቺው በንጉሱ ፊት እንናገራለን ይል። አዎ ዳንኤል አንድ ነው። ምክንያቱም የሕልሙ ተርጓሚዎች ሰዎች አቶ አንድ ሰው ታታተ ብሎ አንድ ሰው ተገኘለ አሉት፣ እንደ ናቡከደነፆር ከዛ አዳመጠና የሕልሙን ጉዳይ ምን አለ፣ ንጉሱም ካለ በኋላ ምን አለ፣ ህልሙ ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ለምንድን ነው እናገራለሁ በማለት ፓንታ እንናገራለን ለምን አለ? መልቲፕል ፐርሰን ሆኖ ነው? ዳንኤል ብዙ ሆኖ ነው ወይስ እንናገራለን ሲል ያ እንትን ነው፣ አምፕሊቲዩድን ነው የሚያሳየው ግነትን ነው የሚያሳየው። ግን ማለት ዳንኤል ሌላ ሀሳብ ነው ብዬ ነው የዳንኤል ሌላ ሀሳብ ነው ብቻውን ነው ያለው። ብቻውን እናገራለሁ በማለት ማንታን እንናገራለን ለምን አለ አውቆ ስለ ብዙ እየነገርከኝ ነው። አሁን አንተ ያለኸው ብዙ ሆኖ ነው እናገራለሁ በማለት ፋንታ እንናገራለን ማለቱ ዳንኤል መልቲፕል ፐርሰን ሆኖ ነው ወይ ነው ጥያቄው። ነውስ አንድ ፐርሰን ሆኖ እራሱን እያገነነ ነው ያለው። ለምሳሌ አንቺ እንዴት ነህ ወሒድ ስትኝ አለን ነው የምልሽ። እኔ በአማርኛ እንኳን አለው አልልሽም፣ አለን ነው የምለው። ግን ከእኔ ጋር ማንም የለም፣ አብሮኝ ማንም የለም፣ ብቻ ነው እንጂ። ታዲያስ ወሒድ እንዴት ነህ ስትኝ፣ በአማርኛ አለን ነው የምለው እራሱ ማለት ነው። ልክ እንደዚህ በብራይስት ውስጥ ያለው አምፕሊቲዩድ የሚባል ነገር አለ ወይ ነው ጥያቄው። ኤሎሃ የሚለው ቃል ነጠላ ነው። ኤሎሂም ደግሞ ብዜት ነው። ግን ብዜትነቱ ፕሉራል ኦፍ አምፕሊቲዩድ ነው ወይስ መልቲቲዩድ ነው ብዬ በጠይቅሽ አይ አምፕሊቲዩድ አይደለም፣ መልቲቲዩድ አይደለም። አምፕሊቲዩድ እንደሚያሳየው ታያለሽ። እዛ ሰባት አንድ ላይ ሙሴ በፈርዖን ላይ አምላክ ተብሏል። አምላክ ለሚለው ቃል የገባው ኤሎሂም ማለት ነው። ግን ሙሴ ብዙ ሆኖ አይደለም፣ መልቲፕል ፐርሰን ሆኖ አይደለም። ስለዚህ በብራይስት ውስጥ ግነትን ለማሳየት ወይም በአረብኛ ተአዚም የሚባለው ነገር ለማሳየት አምፕሊቲዩድን ለማሳየት ይመጣል። እንደዚህ አይነት ነገሮች ዳንኤል ሁለት ሰላሳ ስድስት ላይ ዳንኤል ብቻውን ሆኖ የሚናገረው ራሱ ነው፣ ብቻውን ነው። ግን እናገራለሁ በማለት ፋንታ እንናገራለን የሚለው ነገር በግስ መደብ ላይ መምጣቱ ዳንኤልን ከአንድ በላይ የሆነ ፐርሰን እንደማያስብለው ሁሉ ዘፍጥረት አንድ 26 ላይም ኤሎሂም ሲናገር ልፍጠር በማለት ፋንታ እንፍጠር አለ። አዊል ሜክ በማለት ፋንታ ምን አለ ዊል ሜክ የሚለውን ነገር ይጠቀማል ማለት ነው። እንፍጠር የሚለውን ነገር ይጠቀማል። ግን ያ ማለት መልቲፕል ፐርሰን ነው አይደለም። አምላክ ብቻውን ነው የፈጠረው ሰውን ሲፈጥር ማለት ነው። አንደኛ። ሁለተኛ ዘብጥረት 126 ላይ 17 ላይ ኤሎሂምም ይላል አምላክም ሰውን በመልኩ ፈጠረ ይላል። የዘብጥረት 126 ን ጥቅስ ኢየሱስ ማቴዎስ ወንጌል 19:4 ላይ ሲጠቅስ ነበር ፈጣሪ በመጀመሪያ ወንድና ሴት አድርጎ ፈጠራቸው ይላል። ስለ ስላሴ ማውራት ከሆነ ጥሩ ኦፖርቹኒቲ ነበረው ኢየሱስ ያን ነው ማውራት። እስቲ አውጣላት። ማቴዎስ 19 ላይ ቁጥር 4 እና 5 ላይ ይታይሻል። እርሱም መልሶ እንዲህ አለ፣ ኢየሱስ ማለት ነው ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ዓለም ሰው አባትና እናቱ ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ የሚል አላነበባችሁም? ስለዚህ አንድ ስጋ ይሆናሉ እንጂ ወደፊት ሁለት አይሆኑም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም አለ ኢየሱስ። ይሄንን ዘፍጥረት 1፥26 እና 27 በጠቀሰበት ሰዓት ላይ ያንን ነገር የምናገር ስለ ስላሴ ከሆነ የሚያወራው ጥሩ ኦፖርቹኒቲ ነበረው። ዘብጥረት አንድ 26ን ነቢያትና ሐዋርያት ለስላሴ ነው ብሎ አንድ ቀን አስተምረው አያውቁም። ጳውሎስ በኤፌሶን ምዕራፍ 5 ላይ ያውጣላት ኤፌሶ ምዕራፍ 5 ላይ ስለ ባልና ሚስት ዘብጥረት አንድ ላይ ያሉትን ባልና ሚስት ሲያወራ ኤፌሶን ምዕራፍ 5 ላይ ጥሩ ኦፖርቹኒቲ አግኝቶ ነበር ዘብጥረት ሲያወራ ማለት ነው ቁጥር 31 ላይ ምን ይላል? ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ። ይህ ሚስጥር ታላቅ ነው። እኔ ግን ይህ ስለ ክርስቶስና ስለ ቤተክርስቲያን እላለዋል። አይ ዘፍጥረትን እየጠቀሱ ሲጠቅሱ ስለ ወንድና ሴት ስለ ሴት አፈጣጠር በሚናገሩበት ሰዓት ላይ ስላሴም ማስተማር ካለባቸው እነሱ ነበር ማስተማር ነበር፣ ወይ የሱ ወይ ጳውሎስ ነበረ። ስለዚህ ዘፍጥረት አንድ ሀያ ስድስት ላይ እግዚአብሔር ከሆነ ከሆነ አካላት ጋር እያወራ ያለው ከነማን ጋር ነው የሚያወራው የሚለው መፍታት ያለባችሁ እናንተ ናችሁ። ትጠይቂያቸዋልሽ ማን ነው እየተናገረ ያለው እንፍጠር የሚለው ማን ነው በያቸው አብ ካሉሽ ማስረጃ አምጡት ያቸዋልሽ አይ እግዚአብሔር ነው እየተናገረ እግዚአብሔር ከማጋር ነው እየተነጋገረ ያለው ዘዳግም ስድስት አራት ላይ ያለው እስራኤሎች ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር የተባለው ነው አዎ ያ አንድ እግዚአብሔር ከማጋር ነው እየተነጋገረ ያለው እግዚአብሔር አንድ ከሆነ ከማጋር ነው ዲያሎግ እያደረገ ያለው ከእግዚአብሔር ውጪ ከሆኑ አካላት ጋር ማና ማን ናቸው እና ማን ናቸው እነሱ አይ ለመላእክት ነው ይሉሻል ኦርቶዶክሶች መጽሐፈ ኩፋሌ አራት አራት ታውጣላት መጽሐፈ ኩፋሌ ላይ አራት አራት አውርጣላት። ለመላእክት እየተነጋገረ ያለው እንዴ? መላእክት ይፈጥራሉ እንዴ? ስታያቸው፣ አይ እኔ ለምሳሌ ይልሻል። ምን ለምሳሌ ይልሻል? አይሁዶችም ከመላእክት ጋር ነው የሚላ። እኔ ለምሳሌ ሬስቶራንት ወስጃችሁ እናንተን እዚህ ውስጥ ያላችሁትን ጋበዝኳችሁ። እኔ የምጋብዛችሁ ዛሬ ብዬ እናንተ ምንም አትከፍሉ። ከዛ ከፍለን እንውጣ አልኩኝ፣ እኔ እንክፈል ብዬ አልኩኝ። ከዛ ቢሉ መጣ እኔ ከፈልኩኝ። ከዛ ለምንድነው እንደሆነ እንክፈል ያልኳችሁ በኔ ልዬ እንክፈል ያልኳችሁ አብራችሁን ስለሆናችሁ ነው እንጂ በመክፈል ሂደት ውስጥ የናንተ ሚናና ድርሻ አለ የለም ማለት ልክ እንደዛ ዘፍጥረት አንድ 26 ን ይላሉ እንፍጠር ያለው ከመላእክት ጋር ነው ግን መላእክቶች በመፍጠር ድርሻ ውስጥ የላችሁ እየነገራቸው ነው ያለው መጽሐፈ ኩፋ ላይ ይሹ እግዚአብሔር ለኛ እንዲያለን አለ መላኩ ሲናገር አዳም ብቻውን የሆን ዘንድ መልካም አይደለም። ነገር ግን እንደርሱ ያለ ረዳት እንፍጠርለት። አምላካችን እግዚአብሔር በእርሱ ላይ እንቅልፍ አመጣበታል። አምላካችን የሚለው ማን ነው? መላኩ መላኩመላኩ ለሙሴ እየነገረው ነው። እግዚአብሔር አምላክ ለእኛ እንዲያለን ያለን አለ። ለእኛ እንዲያለን፣ ለማ ለመላእክቶች እንዲያለን። ምን አለን? አዳም ብቻውን የሆን ዘንድ መልካም አይደለም። ነገር ግን እንደርሱ ያለ ረዳት እንፍጠርለታለን። ኩፋሌ 10:13 ላይ ያወጣላትና፣ ወደ ሀሳቧ እንመለስ። ኩፋሌ ምዕራፍ 10 ቁጥር 13 እንደ ኢንፎርሜሽን ነው። መረጃ ይሆንሻል፣ ማስረጃ ይሆንሻል። መረጃና ማስረጃ ይለያያል። ኤቪደንስና ኢንፎርሜሽን ይለያያል። አሁን ትንሽ ፍንጭ እንዲሰጥሽ ነው ያደረግነው እንጂ ኢንፎርሜሽን ነው እንደ ኤቪደንስ። ቅድም የጠቃቀስ ናቸው ናቸው ለአንቺ አሁን እንዲሰጠንሽ ደግሞ ኢንፎርሜሽን ነው እንደ ኢንፎርሜሽን ያቸው። ኩፋሌ 13 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን። ማን? አምላካችን እግዚአብሔር ለእኛ እንዲህ አለን። ምን አለን? እነ ቋንቋው የሆነው ህዝብ ግንብ ይሰራ ነበረ። አሁን ከእርሱ ፈጽመን እንድናጠፋ ኑ እንውረድ፣ የአንዱን ቋንቋ አንዱን እንዳይሰማ ቋንቋቸው እንደባልቀው፣ በየከተማና በየህዝቡ ይበተኑ። ከዚህ በኋላም እስከ ፍርድ ቀን ድረስ አንዲት ምክር በላያቸው ላይ ትኑር ይላል። ስለዚህ ፍጥረት ላይ ተጽፏል አይደለም? ግን አምላካችን እግዚአብሔር ለእኛ እንዲያለን ነው የሚለው መልኳይሽ። አምላካችን እግዚአብሔር ለእኛ እንዲያለን እንውረዳለን ይላል። እንወረዳለና ልክ እንደዚህ ተመሳሳይ ነገሮች አሉ። እና ለመላእክት ነው የሚሉ አሉ። እና ደግሞ ከሌላም ትርጉሞች አሉ። አይሁዶች ጋር ስትሄጂ ሌላም ትርጉም አለ። እጆች የሰሩኝ አበጃጁኝ ስለሚል መዝሙረ ዳዊት ምዕራፍ 119 ላይ እጆች የሰሩኝ አበጃጁኝ ይላል። ዘፍጥረት 2 6 7 ላይ ደግሞ እግዚአብሔር ሰውን ከምድር አፈር አበጀው። ያበጀው በእጆቹ ነው ስለዚህ እንፍጠር ያለው ወይም እንስራ ያለው ለእጆቹ ነው። ለባህሪው ነው እንዴ? ለባህሪው፣ እግዚአብሔር ከባህሪው ጋር ያወራል። እንዲያው ምን ችግር አለው? ዳዊት ነፍሴው እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ባርኩ ይል የለ ወይ? ዳዊት ከነፍሱና ከአጥንቶቹ ጋር ዲያሎግ ያደርግ የለ ወይ? ከራሱ ባህሪያት ጋር እግዚአብሔርም ከእጆቹ ጋር ሊያወራ ይችላል። ምሳሌያዊ አነጋገር ነው፣ ኢዲዮማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው ብሎ ይተረጉሙታል አንዳንድ አይሁዶች። አንዳንድ አይሁዶች ደግሞ እዛ ጋር እንስራ ብሎ ያለው አስተዋጽኦ ስለማድረግ ነው የሚያወራው ለውሃና ለምድር ነው ውሃ ሕያው የሆኑ ፍጥረታትን ታስገኝ ብሏል። ምድርም ሕያው ፍጥረታትን ታስገኝ ብሏል። ስለዚህ ሰው የተፈጠረው ደግሞ ከጭቃ ነው። ጭቃ ደግሞ የሁለት ነገር ውጤት ነው። የውሃና የአፈር ውጤት ነው። ስለዚህ እንስራ እናስተዋጽኦ እናድርግ ያለው እሱ እፍ ብሎ እስትንፋስን እንደሚሰጥ ምድርና ውሃ ደግሞ ለአካል አስተዋጽኦ እንደሚያደርጉ ለማሳየት ነው ብሎም ይፈቱዋሉ። የተለያየ አፈታት ነው ያለው ባይሆዶች። ነገር ግን ለስላሴ አይሆንም ነው ለስላሴ አፈታት አይሆንም ነው ራሱ የአይሁዶች የታርገም ዮናታን ብትመለከችው ዘፍጥረት 1፥26 ላይ ጌታም በፊቱ ለቆሙት መላእክቶች እንፍጠር አላቸው ይላል። በፊቱ ለቆሙት መላእክቶች ብሎ ያስቀምጣል። እንዲህ አይነት ተረጓጎሞች አሉ፣ ግን ለስላሴ አያሳይም ነው። ምክንያቱም እንትኑ አስቸጋሪ ነው የሚሆነው፣ እግዚአብሔር አንድ ከሆነ የአንድ እግዚአብሔር ለማን ነው እንፍጠር የሚለው? አንደኛ ወይ አብ ነው ለወልድና ለመንፈስ ቅዱስ የሚባለው ከሆነ ደግሞ ደዋላ አይደለም የሚጠቀመው፣ መልቲፕል ነው የሚጠቀመው ግራመሩ ብዙ። እንደዚህ አይነት ነገሮች ዲቴል የሆኑ ነገሮች አሉ፣ ዘፍጥረት 1፥26 ላይ ማለት ነው እና